መዝሙር አምስት አቤቱ ቃሌን አድምጥ ጩኸቴንም አስተውል። የልመናዬን ቃል አድምጥ ንጉሴና አምላኬ ሆይ አቤቱ ወደ አንተ እጸልያለሁና፣ በማለዳ ድምፄን ትሰማለህ። በማለዳ በፊትህ እቆማለሁ እጠብቃለሁም። አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም። በከንቱ የሚመኩ በዐይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተም በመፍራት ወደ ቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህም ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና፣ ልባቸውም ከንቱ ነው። ጎሮሯቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውን ብዛት አሳዳቸው፣ እነርሱ አምፀውብሃልና በአንተ የሚታመኑት ሁሉ ግን ደስ ይላቸዋል። ለዘላለሙ ደስ ይላቸዋል፣ እነርሱንም ትጠብቃለህ። ስምህን የሚወዱ ሁሉ በአንተ ይመካሉ፣ አንተ ጻድቁን ትባርከዋለህና፣ አቤቱ እንደ ጋሻ በሞገስህ ከለልህን መዝሙር ስድስት አቤቱ በቁጣ አትቅሠፈኝ በመዓትህም አትገሥጸኝ ድዌ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወቀች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሙት የሚያስብህ የለምና፣ በሲዮልም የሚያመሰግንህ ማን ነው? በጭንቀት ደክም ያለው፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእምባይም እኝቴን ዓይኔ ከቁጡ እንባ የተነሳ ታወከች ከጠላቶቼ ሁሉ የተነሳ አረጀውም። አመፃን የምታደርጉ ሁሉ ከእኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። እግዚአብሔር ልመናይን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ እጅግም ይጎስቁሉ፣ ወደኋላቸውም የሚመለሱ በፍጥነትም ይፈሩ። መዝሙር ሰባት አቤቱ አምላኬ በአንተ ታመኑ። ከሚያሳድዱኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ ነጥቀው እንዳይሰብሯት፣ የሚያድንና የሚታደግ ሳይኖር። እንዲህስ ካደረገው አመፃም በእጄ ቢኖር ክፉ ላደረጉብኝ ክፉን መልሽ የላቸው ቢሆን፣ ጠላቴንም በከንቱ ገፍቼው ብሆን ጠላት ነፍሴን ያሳዳት ያግኛትም፣ ሕይወቴንም በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርዳት። አቤቱ፣ በመዓትህ ተነስ፣ በጠላቶቼ ላይ በቁጣ ተነስባቸው። አቤቱ አምላኬ፣ ባዘዝከው ትእዛዝ ንቃ። የአሕዛብ ጉባኤ ይከብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ፣ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኃጢአን ክፋት ይጥፋ፣ ጻድቁን ግን አቅና። እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር የጽድቅ ጋሻዬ ነው፣ ልበ ቅኖችን የሚያድናቸው እግዚአብሔር። የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁል ጊዜም አይቆጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱን ገተረ አዘጋጀም። የሞት መሳሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ በአመፃ ተጨነቀ፣ ጉዳትን ጸነሰ፣ ኃጢአትንም ወለደ። ጉድጓድን ማሰ ቆፈረም ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። መዝሙር ስምንት አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሏልና ከህፃናትና ከሚጠቡ ልጆች አፍ ምስጋናህን አዘጋጀ፣ ስለ ጠላትህ ጠላትንና ቂመኛን ለማጥፋት። የጣቶችህን ስራ ሰማዮችን ባየው ጊዜ፣ ጨረቃንና ከዋክብትን አንተ የሰራቸውን፣ ታስበው ዘንድ ሰው ምንድን ነው? ትጎበኛውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው። በእጆችህም ስራ ሁሉ ላይ ሾምከው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም፣ የምድረ በዳውን እንስሶች፣ የሰማይንም ወፎች፣ የባህርንም ማሶች፣ በባህር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ።